አሾፊብኝ መሆኑ ነው። እንገናኛልሽን ምን አድርጌ አሾፍኩኝ? እመቤት እና ባዩሽ ማለት ታዲያ ምን ማለት ነው? አንቺ ራሻ አይደለሽ እንዴ? እዚህ ግቢ እስካላችሁ ድረስ እመቤታችሁ ነኝ የምትይው እና ከዛ ግቢ ማውጣት ሽን ራስተሽው ነው መጀመሪያም እኮ እኛ እዛ ግቢ ስለምንኖር ሳይሆን አንቺ እመቤትነቱን ስለምትፈልጊ ነበር። እመቤት ምን ያልሽ ለመነታረግ ነው እንዴ እንገናኛልሽ? እሺ እርግ ቤት እንዳለች አውቃለሁ። ማለት እርግብን ምን ያህል እንደምትፈልጊያትም አውቃለሁ። አንቺ ልጅ ምን እያልሽ ነው? እመኝ እውነቴን ነው። እሺ አወቅሽ፣ ታዲያ ምን ይጠበስ?

መንባቅሽ የዱባለች ግኮ ቦርሳ አሳቅፈው ሄዳል ትተው ሄደች ማለት ከዚህ በኋላ በቃኝ ብላ ትታው ምን አድርጓት እንድ አግባ ነዋ አንድ አትጃጀል እሷ ምንም ጥፋት የለባት አረባክ ፍቅር እኮ አይመርጥም እስከ ማንነት ስትቀበል ነው አፈቀረች የሚባለው እናንተ ልጆች ዝም ብሎ ነው ዝም ብሎ ነው ማለት አው አይጥ ገብታ እሷን እየፈለኩ ነበር እና አይጧ አንሶላ ልብስ ውስጥ ምናምን ትገባለች? ማለት ማለት እስኪ ልብሶቹን እስኪ ተመልከቺ። አናዳኝ አዳይ ስለነበር የቀረኝ ምንም ነገር የለም። አንቺ ደግሞ ለአይጥ አሁን እንደዚህ መናደድ ምን የሚሉት ነው? ምን ላልቀነሽ ነው? ቆይ አንቺ ግን የት ሄደሽ ነው? እዚሁ አካባቢ ነበር። ምን እያደረግሽ? ቤት መቀመጡ ሲሰለቸኝ ትንሽ ሰፈር ውስጥ ወክል አድርጉ እየወጥች እኮ፣ በዚህ ፀሐይ ቤት ከመቀመጥ አይሻልም? ሜሪ እሱማ ይሻላል። ግን ያው ያቻ ክስትሽ እንዳታገኝሽ ብዬ ነው። ሰ የራሷ ጉዳይ ባክሽ። ለመሆኑ ግን ምግብ በላሽ? አሁ በልቻ አለሁ። ጥሩ በቃ እኔ ቤቱ ላስተላክለው። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ተወዳጁ ኖላዊ ድራማን ይዘንላችሁ መተናል። እርግብ ወደ ሱቅ ሄዳ ከሱቅ ወርቁን፣ አጥተዋለች ከተምቹ ጋር ከተጣላች በኋላ ያላት አማራጭ ወርቁም ስለምትፈልገው ትዝ ሲላት ወርቁ በ ሱቁ እንዳለ ትዝ ስላላት ሱቁም ጋር ሄዳ ጠይቃ ነበር። ባለት ሱቁ ግን ጧት መጥቶ ተምቹ እንደወሰደው ነገራተኝ። እዛም በንዴት ወደ ቤቷ ተመለሰች። ተምቹም ተናዶ በጣም አዝኖ ከዚህ በኋላ ዓይንህን ማየት አልፈልግም ስላለችው እርግብ በዛ ንዴት ቁጭ ብሎ እየተከዘያለ ጆሮ መጣ። ጆሮ መጥቶ ምኑን ነው የተከስከው ምናምን ሲለው እርግብ ጥለው እንደሄደች ና ከዚህ በኋላ ዓይንህን ማየት አልፈልግም እንዳለች እውነቱን እንደነገራት ነገረው ማለት ነው እና እሱ በጣም ወደ እየያዘበት ነበር በስከ መጨረሻም ቦርስ የሴት ቦርሳ ታቀፋ መዞር ጀመር ካንተ ልጅ ገና እንደም ሳታብድ በጸበል ውስጥ ደሞ መውሰድ አለብኝ አለ እየቀለደው ነበር በዛም ተናዶ ተነስቶ ወደ ሃኒጆ ጋር ሄደ ሃኒጆ መቤት ነበረች እና ምንድነው የሴት ቦርሳ ያዝከው ለምንድን ነው ብላ ስጠይቀው ጭራሽ ድጋሚን ደግሞ እንደበፊቱ መስራቅ ጀመራችሁ እንዴ ከየት ነው ያመጣኸው ብላ ስጠይቀው ጓደኛው ቦርሳዋን አሳቀፋ ጥለው እንደሄደች እያሾፈ ነገረው ማለት ነው። ተምቹ ተናዶ ነበረ እያሾፈበት ስለሆነ ጆሮ ግን ያው እየሳቀ ነው። እናም እንደዛ ሲላተኝ ተናዶ ተምቹ ጥሎት ሄደ። ተመልሶም ወር ሰውን ለሀኒቾ ሰጣት ማለት ነው። በስተ መጨረሻም የእናቷ ወርቅ እጇ ላይ ገባ። እሷ ግን ወርቅ መሆኑን አልገባትም፣ አላወቀችም። ኖርማል ቦርሳ መስሏተኝ አይታውዝን ብላ አስቀመጠችው ማለት ነው። እናም በአደራነት እሷ ጋር ነው ያስቀመጠው። እሱ ማንም ከእርግብ ውጭ እዛ ውስጥ ቦርሳው ውስጥ ሌላ ነገር እንዳለ ማንም አያውቅም። እሷ ግን ትፈልገዋለች ማለት ነው። አንዴ ከጇ ከወጣ በኋላ በባለፈውም በአደራ መልኩ ነበር ለተምቹ ስለምታምነው ለእሱ ሰጠችው። እሱን ይዛ ባዩሽ ጋር ከሄደች ስለምትቀማት። አሁን ግን ልታገኘው አልቻለችም። ጭራሽ አህንጆ እጅ ላይ ገብቷል ማለት ነው። በስከ መጨረሻ ታምቹንም ብትፈልገው አላገኘችውም። እናም ታምቹና ጆሮም ያው እርግብን እርግብን ከባዩሽ ማዳን ስላለባቸው እንድን ማሳዝ እንዳለባቸው በባለፈው ሆስፒታል መጥተው የጠየቁና ፖሊሶችን ስለማውቃቸው እነሱን ማሳዝ አለብኝ ብሎ ወሰነ ማለት ነው። እና ለማስያዝ ሁለታቸውም ተስማምተዋል። በሌላ በኩል ባዩሽ ከእርግብ ጓደኛ ጋር ተመሳጥራለች። የእርግብ ጓደኛም ከእንግዲህ ከነባዩሽ ከነሜላት ቤት ከወጣች በኋላ ረጅም ጊዜ ከእሷ ጋር የተቀመጠችው እንደ ጓደኛ አምናት ነበር። እሷ ግን ጓደኛዋን በአምሳ ሽብር ቀየረቻት ማለት ነው። በይ እርግብም ተጠራጥራ ነበረ፣ ግን እንደዚህ ልታረግና ከባዩሽ ጋር ተስማምታ እሷ ልሸጣት እንዳሰበች በፍጹም አልገመተችም። እና ሜሮ ሜሮን የምትባለው ጓደኛዋም ከወይዘሮ ባዩሽ ጋር ተገናኝታ እርግብ ያለችበትን ቦታ ቃለሁ አምሳ ሺህ ብር ከሰጠሽኝ ይጠቁምሻለሁ አለቻት። ስታይኝ ሞኝ መስልሻለሁ እንዴ? እንዴት አንቺን ላምንሽ እችላለሁ? ምንስ ማስረጃ አለሽ? እሷ እንደምታ ያለችበት እንደምታውቂ አለቻተኝ እሷ ግን አውቃለሁ። ለዚህ ማስረጃ እንዲሆንሽ ባለፈው ሽጉጥ እንደተኮሽ እንደደቀንሽባትና ወርቁም እሷ ጋር እንዳለ አውቃለሁ አለቻት። እናም ጥላት ነው የሄደችው። ቀጥታ ወደ እነ ሜላት ቤት ሄዳ ሜላትን ነገር እና ለማናገር ነው ያሰባቸው። ሜላት ደግሞ እውነታውን ያለውን ነገር ሁሉ ለልጇ ለምናሴ አሴ ነግረዋለች። ምናሴም በጣም ደንግጧል። እንዴት ነው ያለው የሆነ ነገር ማድረግ አለብኝ። እንዴት የዚህን ያክል ድረስ ታጭበረብርሽ? የዚህን ያክል ነገር ዋጋ ስታስከፍልሽ ለምን ዝም አልሻላት? እሷም ያው ምንም ነገር እንዳታረግ በውሳኔ እኔ ጓደኛዬ ናት። የእሷን ነገር ለእኔ ጠውልኝ ተውልኝ። አንተ በምንም አይነት ጣልቃት ትግባ በውሳኔ ብላለች። እናም እሱ ቢናደድም ለእሷ ሲል እንግዲህ ሁሉ ነገር ቻል ማድረግ ስላለበት፣ በጠዋት ስትሄድ በሩን ሲከፍት እሷ እና ያገኘው። እናም ተናዶ ነበረ። እና እሷ እንዳላወቀች ነው። እሱ ግን ደግሞ ምን ልታደርጊ መጣሽ? በጣም ነው ያስጠላሽ ምናምን ብሎ በሩን ዘግቶባት ሄደ ማለት ነው። ባዩሽ ሜላትን አግኝታ እርግብ ያለችበትን የምጠቁመኝ ልጅ አግኝታለች፣ ግን አምሳ ሺህ ብር ጠይቀኛለች አለቻተኝ። እሷም ከዚህ ካደረግሽኝ በኋላ ይህ ሁሉ ነገር ካደረግሽኝ በኋላ እንዴት ላምንሽ ይችላሉ? አምኜስ እንዴት ነው ለአንቺ አምሳ ሺህ ብር መሳጥሽ አለቻት ያለሽ አማራጭ ማመን ነው ወርቅሽን የምትፈልጊው ከሆነን የነመኝ አለቻት እሷም እንደምታሰብበት ነግራት እንግዲህ ጥላት ሄደች እና መሀኒቾንማ አማክራ ነበር ድጋሚ ሌላ ጥፋት ማጥፋት የለብሽም እኔ ባንቺ ውሳኔ ባንቺና በበ ጓደኛሽ ጣልቃ መግባት ፈልጊ አይደለም ግን ማየ ስህተት እየሰራሽ ነው ብትላት ወይዘሮ ሜላት አልሰማች ማለት ነው ሌላ እድል መስጠት እንዳለባት እና ባዩሽን ለመፈተን ማለት አንድ የመጨረሻ አንድ እድል ስጣት። እሷም የሆነ አስቸጋሪ አብረን ያሳለፍናቸው ጥሩ ጊዜ ያሉ ምናልባት አስቸጋሪ ሁኔታ ላይ ሆና የሆነ ምናምን ብላ ለእሷ ለማዘን እየሞከረች ነው ማለት ነው። እሷ ወይዘሮ ባዩሽ ግን ይህ ሁሉ ሴራ የምታሰረው ዝሮ ዝሮ ለራሷ ነው። ምክንያቱም እስካሁን ያሁን ሁሉ ነገር ርቀት የሄደች ሴትዮ አሁን አትመለስም ባንድና ወይዘሮ ሜላት የሰጠቻት እድል ራሷን ድጋሚ እንድትወጋት ቦታ መስጠት ነው። አንድ የበደለ ሰው አንድ ያጠፋ ሰው ከስተቱ ካልተማረ በስተቀር እንዲሁ ዝም ብሎ ድጋሚ ማመን ራስን ሌላ ጥቃት ማዘጋጀት ነው የሚመስለኝ። እናም ተገናኝተው እንግዲህ ወይዘሮ ባዩሽምና ወይዘሮ ሜላት ተመካክረው ብሩን ሰታታለች። ብሩን ሰታትም እንደሄደች ከእሷ ከነወይዘሮ ሜላት ቤት ስትወጣ ትክክል አይተዋት ለፖሊስ ጠቆሙ ማለት ነው። ከዛ ሜሮን ከእርግብ ጋር ነበረች። ደውል ሲደወልላት ማን ነው የደወሉ ብላ አስጠይቃት፣ ደንበኛዋ እንደሆነ እንደሚያውቃት ከዚህ በፊት እቤት እንደሚመጣ አሁን ግን ውጭ ማግኘት እንደሚፈልግ ምናምን ብላ ሌላ ሌለ ታሪክ ፈጥራ እርግብና ሳምናት ወጣች ማለት ነው። ስትወጣ ግን ስትቀበል የነበረውን 50 ሺህ ብር ለመቀበል ነው የወጣችው። ምክንያቱም እሱ 50 ሺህ ብሯን ተቀብላ እርግብን ከዛ ቤት ታስይዛ ለማስወጣት ነበር፣ ግን አልተሳካላትም። ወይዘሮ ባዩሽም የራሷን እቅዳቅዳ ሄደች። ሽጉጥ ይዛ ነበረ። የት እንዳለች ንገሪኝ፣ ከዛ ሳጥሻለሁ ብሩን አለቻት። መጀመሪያ ብሩን ካልሰጠሽኝ የት እንዳለች አልነግርሽም አለቻት። ከዛም ሽጉጣ መዘዝ አርጋ ደቀነችበት። አሁን በግድሽ ሳቶች ሳይሆን በግድሽ ያለችበትን ትነግርኛለች፣ አለበለዛ ገልሽ ያለ እደፋሻለሁ አለቻት። እጅሽና እግርሽና ቆራርጭም ጥርሽ ቆራርጭኝ እንጂ የትም እንዳለች አልነግርም እያሉ በክርክር እየተከራከሩ እያሉ ታምቹና ጆሮ የቀጠሯቸው ፖሊስ ወስ ደርሰው፣ እንግዲህ እጅ ከፍንጅ ተይዛለች። በስከ በስከመጨረሻ ባዩሽ ወደ እስር ቤት ተወርውራለች በጣም በሚያሳዝን ሁኔታ። ወርቁንም ሰዓት በለው 50 ሽብሩንም ሰዓት በለው፣ ምንም ነገር ሳያገኙ ሁለታቸውም እንግዲህ በባዶ አጨብጨው ቀርተው ማለት ነው። እናም እርግብ ጓደኛዋ ስትከዳት ምን እንዳስተሰማት ምን እንዳሰበች በቀጣይ ክፍል የምናየው ይሆናል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ቪዲዮውን እስከመጨረሻው ካያችሁ ሰብስክራይብ፣ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱን። ሰላማችሁ ብዛችሁ።